ሰላም ሰላም፣ ውድና እየተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናቸው ላይክ ሸር፣ ሰብስክራይብ እያደረጋቸው ቻናሌን ተቀላቀሉ። ሀሳብ አስተያየት ካላቸው ኮሜንት ላይ አስቀምጡልኝ። እንግዲህ አብርሽ ራሱን ስቶ ሀኪም ቤት ይገኛል። አያወራም፣ አይሰማም፣ ምንም አይነት ነገር አይመልስም። ግሊኮስ ተተክሎለት ሀኪም ቤት ይገኛል ማለት ነው። ሀኪም ቤት የገባበትን ምክንያት የሆነ ልጅ አለ። በኋላ ላይ ወደ መጨረሻ አካባቢ ላይ በቪዲዮ አስገባላቸዋለሁ በፎቶ ማለት ነው። እና ሩታ ከሆነ ልጅ ጋር ነበረች። ባለፈው አንዳንድ እቃዎችን ማምጣት ትፈልጋለሁ ብላ መኖሪያ ቤታቸው ተመልሳ ነበረ ማለት ነው። ያ ማለት አሁን ላይ ሩታ እንደሚታወቀው ከአብርሽ ጋር አብራ ትኖርም፣ ሌላ ቦታ ነው ያለችው። ግን ምናልባት የሆነ ችግር ቢፈጠር ብላ ልጁን አስከትላ ነው የገባችው ማለት ነው። እና በእርግጥ አብርሽ ይህን የሚያደርግ ልጅ አይደለም። በሩታ ላይ የሆነ ክፋት የሚሰራ ልጅም አይደለም። በመነጋገር የሚያምን ነው። ካልሆነም ቢያንስ ቢኳረፍ ነው እንጂ ሌላ እሷን ያጠቃታል ይጎዳታል የሚባል ልጅ አይደለም። ቢሆንም ግን ከሆነ ልጅ ጋር ነው የመጣችው። ልጁን ያደፋፈራት ባይዘ ምክንያቱም የሆነው ነገር አይታወቅም። የተናደደ ሰው ብዙ ነገር ሊያደርግ ይችላል ምናምን ብሎ አብሯት ተከትሎ መጥቶ ነበረ። በር ሲያንኳኩ እንደ አጋጣሚ አብርሽም ነበረ ማለት ነው። ሌላም ልጅ አለ፣ ሁለት ናቸው። እናም ገባ። ለምን እንደመጡ ሲጠይቃቸውም ሩታ የሆነ አንዳንድ እቃ የምትፈልጋቸው እቃዎች ስላሉ ና ያን እቃ ለመውጣት እንደመጣች ነገረቻቸው ማለት ነው። እና ምንድን ነው ያለው አብርሽ፣ ታዲያ ከዚህ ልጅ ጋር ለምንድነው የምትመጪው? ቤትሽ አይደለም ወይ? የምትፈልጊውን ነገር በፈለሹ ሰዓት መተሽ መውሰድ ትችያለሽ። ና ይህን ልጅ ለምንድ ነው ቤት ድረስ ይዘሽ የመጣሽው? ሲላት ምን ችግር አለው? እኔ ብቻ የመምጣት አልፈልግም እሱን አስከትየው መጣሁ፣ መብቴ ነው ምናምን ነገር ስትለው ነበረ እና ሩታ ልክ እቃዋን ልታመጣ ወደ ጓዳ ስትገባ ከልጁ ጋር እየተነጋገሩ ነበርና፣ ለምን መጣህ? ለምን ከሷ ጋር ትሆናለህ? ለምን እዚህ ድረስ መጣህ ነው ሲለው፣ ልጅ ትንሽ የሆነ ቲቪተኛ ነገር ነው ና መብቴ ነው፣ ብትጎዳትስ? የሆነ ነገር ብታደርጋትስ ነበር ሲል የነበረው ና አብርሽ ምኔ ነኝ? ሩታ ላይ የሆነ ነገር የማደርገው እኔ ለሩታ ክፉ ነኝ እኔ ሩታን ጎዳ አይነሰው ነኝ እንዲ እንዴት እንትላለ ምናም ብሎ በጣም ተናዷል። ምክንያቱም አስተዋችሁታ እናንተ ያላሳሰባችሁትን ሰው ሲያሳስባችሁ በጣም ነው የሚያናድደውና አብረሽም እንደዛ ሲል ነበረ። ግን ጸብ መፍጠር አልፈለገም። እንደዛም ሆኖ ጸቡን አብረሽ አላመጣውም። ምንድነው ሩታ ቃል ልታመጣ ወደ በኝታ ቤት በገባችበት ሰዓት ነው እንግዲህ ክፉና ደግ ሲነጋገሩ የነበረው ከልጁ ጋር ልጁ እዚህ ጋር እንደምታዩት ቢጫ ቲሸርት የለበሰው ነው። ይሄ ነው ለአብርሽ መታመ መታመም ምክንያት የሆነው ማለት ነውና ምንድን ነው ከወጡ በኋላ ውጣልኝ ብሎ እየገፈተረው ነበር ማለት ነው። ማለት አብርሽ ልጁን ቤት ላይ አልፈለገም። ምክንያቱም ልጁ የሚናገረው ነገር ትንሽ ያናድዳል፣ ስሜታዊ የሚያደርጋቸው አይነት ንግግር ነው ልጁ የሚናገረው እና አብርሽ ያንን ማየት አልፈለገም እና ውጣልኝ፣ ክላሱን ቤቱን ለቀ፣ ውጣልኝ ሲለው ልጁ አልወጣም እያለ ነበር እና አብርሽ በግድ ለማስወጣት እየሞከረ እያለ ነው ልጁ ልክ በሩ ሊዘጋበት ሲል ገፈተረው ማለት ነው። አብርሽን ሲገፈትረው አብርሽ ወደዛ ጋ ሄዶ መሬት ላይ ወደቀ። እዛ ጋ ያላቅም ጠረጴዛ መቱትም ሊሆን ይችላል፣ የሶፋ ጠርዝ መቱት ሊሆን ይችላል። አይታወቅም፣ ግን በቃ ግፍትር ሲያደርገው ሄዶ ነው የወደቀው እና ያኛው ልጅ አለ ብያቸዋለሁ፣ ሶስተኛ ልጅ። እሱ አብርሽን እያነሳው እያለ ነው ሩታ ከጓዳ ይመጣቸው በሰዓቱ አልነገሯት። ምን እንደሆነ ዝም ብሎ ወድቆ እንደሆነ እንጂ ይሄኛው ገፍትሮስ እንደሆነ አላወቀችም ማለት ነው። ና ያ ደዋውለው እንግዲህ ሐኪም ቤት ድረስ ወስደውታል። መግቢያ ላይ እንዳያችሁት ዶክተሮች በር ድረስ ወጥተው ነው የተቀበሉት። ያ ማለት ተጎድቷል። ራሱን ተደግፎ እንኳን ሊገባ አልቻለም። በአልጋ ነው የገባው እንዳያችሁት ይመስለኛል ሩት፣ አሁን ድረስ ራሱ ያወቀች አልመሰለኝም። ምክንያቱም ልጁ ወደቀ ነው እንጂ የተባለችው እሱ ገፍትሮት እንደሆነ አላወቀች፣ መውደቁን ነው የምታውቀው ማለት። ምን ሆኖ ነው ስትል ነበር ና አብርሽ፣ እንደዚህ የሚያሳምም ነገር የለበትም፣ እንዴት እንደዚህ ሊሆን ይችላል ምናም እያለች ነው። ግን እሱን ያው እሱን ለማሰብ እነሱን ለመጠየቅም ጊዜ የላትም፣ የሚቀርመው የእሱ ጤንነት ስለሆነ ወዲያው ነው ተደዋውለው፣ መኪና ተነስተው እየወሰዱት ማለት ነው እዛም ከደረሱ በኋላ እንግዲህ ጓደኞቹን ወደ ውጭ አስወጡተው፣ ያው ቤተሰብ ምናምን ነገር ነው፣ የቅርብ ሰው ነው አብሯቸው የሚሆነው። እና ጓደኞቹን ወደ ውጭ አስወጡተው፣ ሩታን አብርሽ ጋር አድርገዋት ነበረ። እነርሷም እንግዲህ አንዳንድ ነገርን ከነገረቻት በኋላ ስትሄድ፣ ሩታ በጣም በሚያሳዝን ሁኔታ አብርሽን ስታወራው ነበረ። እንዳልኳቸው አብርሽ አይሰማም፣ አይናገርም፣ ምናምን ራሱን ስቷል። ግን እኔ እንደዚህ እንድትሆን አልፈልግም፣ እንደዚህ እንድታመም እኮ አልፈልግም። በቃ መልስልኝ፣ አስጨነከኝ። በቃ እያስጨነከኝ ነው። በቃ ብዙ ነገር በቃ የሆነ የሚሰማት ያክል በጣም ስትናገር ነበረ ማለት ነው። እንግዲህም በጣም የተጸጸተች ይመስለኛል። ምክንያቱም አንዳንዴ ይሄ እልህ የሚባለው ነገር የብዙዎችን ህይወት እየበጠበጠ ነው ያለው ማለት ነው። ሆነ ይቅርባ ያለ ማለታችን እንደገና ደግሞ እልሃችን ብዙ ነገር ማለት ነው። እንግዲህ እስከዛሬ ሲለምናት ምን ሲለት ምን ሲለት አልሰማ ያለች ሩታ ዛሬ ላይ በቃ አስጨነቀኝ፣ ምናምናም ብዙ ነገር ብለዋለች። እኔ ኮሜንት ለማየት ራሱ ሞክሬ ነበር ና አብዛኛው ኮሜንት የሚለው ሩታ አብርሽ የሆነ ነገር ከሆነ በአንቺ ምክንያት ነው፣ አንቺ ነሽ እንደዚህ ያደረግሽው፣ ከብዙ ወንዶች ጋር እሱን ለማናደድ ብለሽ ቪዲዮ እየሰራሽ እንደዚህ እንደዚህ ያደረግሽው፣ ተጠያቂ አንቺ ነሽ እንዳለ ኮሜንቱ የሚለው ጥፋት ያደረገው ማለት ነው ሩታን ነው ማለት አንቺ ነሽ በቃ አንቺ ይህን ልጅ ይዘሽ እዛ ድረስ ባቴጂ እሱ እንደዚህ ችግር አይፈጥርም ነበር አይጣላም፣ ነገርን ብዙ ነገር እያለ ነበር ማለት ነው። እና ጓደኞቹ ደግሞ ውጭ ላይ እንዳልኳቸው ዶክተሮቹ አስወጥቷቸው ውጭ ላይ ነበሩ። እና በምን እንደወደቀ ሌላኛው ጓደኛው ሲጠይቀው ራሱ ሲናገር ነበር። ይሄ ቢጫ ለባሹ ማለት ነው ገፈተርኩት ምናምን ሲለው ያኛው አንተ ባገፈተረው ይሄ ሁሉ አይመጣም፣ ስለዚህ ወንጀለኛ ነህ ብላ ያለው ነበረ። ነገር ግን እኔ እኔ ባልገፈትረው ኖሮ እሱ ራሱን ኔ ላይ አደጋ ሊያደርስ ይችል ነበር። ስለዚህ ሳይቀድመኝ ነው የቀደምኩት አይነት ነገር ሲለው ነበረ። ግን ልክ እንዳዘነ ሰው አብሮ አብርሽን ሀኪም ቤት ድረስ ለማስገባት አብሯቸው ነበረ። እዛም ከገባ በኋላ አብሮ ሲጨነቅ ምናምን ነበር። ግን እንግዲህ የወደቀው በሱ ምክንያት ነው። እሱ ባልገፈትረው ኖሮ አይወድቅም ነበረ። ቢሆንም ግን አብሮ ሲያሽቃብጥ ነበረ ማለት ነው ልክ እንደ ጓደኛ አስባችሷል እራሱ ጥሎ ግን ወይኔ ምናምን ነገር ሲል ነበር። በእርግጥ ሳይደነግጥ አይቀርም። ታውቃላችሁ፣ የሆነ ነገር ከሆነ ተጠያቂ መሆኑ የታወቀ ነው ማለት ነው። እና ቢሆንም ግን ብዙ ጊዜ ከእንደውም ከልጁ ማለት ነው ከልጁ ይልቅ ተጠያቂ ያደረጋት ብዙ ሰው ሩታ ነው። ኮሜንት ለማየት ሞክራችሁ ከሆነ በቃ ሩታ አንችነሽ አንችነሽ ነው በቃ እንዳለ የሚለው ማለት ነው። ምክንያቱም ብዙ ጊዜ ለመናት ብዙ ጊዜ ወጣ ወረደ ብዙ ነገር ሆኗል ግን እሷን መስሚያ ጥጥ ሆኗል ማለት ነው። እና እሷም አልፈርድም። ያው ብዙ ጊዜ ቻንስ ስለሰጠችው ታርቀዋል፣ ተጣልተዋል፣ ታርቀዋል፣ ተጣልተዋል፣ ብዙ ጊዜ ስለተደጋገመባት ስቲ ቆይ ልሞክረው ብላ ነው እንግዲህ ቤቱን ለቃለት የወጣችው። ሆኖም ግን አንዳንዴ መገናኘታቸው አልቀረም፣ እንደዚህ ቤቷ መሄዱም አልቀረም። እንግዲህ ያው ሰው አስከትላ በመሄዷ ነው ሁሉ እንደዚህ የሆነው እና አላቅም ግን አሁን ላይ ይቅርታ የምታደርግለት ይመስለኛል። ምክንያቱም በጣም ነው ያዘነችው በእሷ ምክንያት እንደሆነም ነገር እንትን ብላለች እና እስከዚህ ድረስ እንደሚጎዳ ድረስ አልመሰላትም ነበር እና እርግጠኛ ነኝ አሁን ከነቃ ይቅርታውን ትቀበላለች ብዬ ተስፋ አደርጋለሁ። ምክንያቱም በጣም የተጨነቀችው በቃ ብቻ ሁላ እንደማይሰማት እያወቀች በጣም ብቻውን ስታወራ ነበረ ማለት ነው እንደሚሻለው ደግሞ ተስፋ አደርጋለሁ። እንጃ ወንበር ምናምን የመታው አይመስለኝም፣ እንደዚህ እንትን ላይ ነው ያለው፣ ግን አላቅም እንዴት እንደሆነ። ግን ቢሆንም ግን ይሻለዋል ብዬ ተስፋ አደርጋለሁ። ከተሻለው ደግሞ እሩታ በዚህ ነገሯ በጣም ስለ ተጸጸተች፣ በጣም ስላለቀሰች ይቅርታውን ትቀበላለች ይታረቃል ብዬ አስባለሁ ማለት ነው አንዳንዴ። የምናደርገው ነገር ብና በተለይ ደግሞ በጣም ሰውን እንትን የሚል ነገር ምንድሆን፣ ታቀላችሁ ከሆነ ሰው ጋር ተጣልታችሁ ያንን ሰው ለማናደድ ብላችሁ የማይሆኑ ሕይወት ውስጥ በልህ የምትገቡ ሰዎች ማለት ነው። የምር እንዴ እናንተ፣ ያንን ሰው ለማናደድ እኮ የግድ ከሌላ ሰው ጋር ሆናችሁ ማስቀናት አይደለም ያለባቸው። ራስሽ ላይ ስር የበቃ ሁሉ ነገር እርግፍ አድርገሽ ትተሽ ብቃትሽን አሳይ። በቃ ያለ ወንድ እራሱ ወንድ ማንም ሳያግዝሽ ብቻሽን መቆም እንደምትችል ማሳየት ያለብሽ እንጂ ከየረጋ ተጣልተሽ ከበደ ጋር መሄድ አይደለም እድገት ማለት ማለት ነው። ብቻሽን መቆም እንደምትችል ያለ ጓደኛ፣ ያለ ዘመድ፣ ያለ ህት፣ ያለ ወንድም ብቻሽን ሰርተሽ ጠንክረሽ እንደምትኖሪ ማሳየት ያለብሽ ልክሽን ማለት ነው። እንደዛ ነው እንጂ። ከሆነ ብዙ ሰዎች አሉ፣ እኔ ብዙ ሰዎች ከሆነ ሰው ጓደኛቸው ጋር ይጣላሉ፣ እሱን ለማናደድ ብለው ፕሮፋይል ሌላ ሰው ያደርጋሉ ምናምን ብዙ ነገር ማለት ነው። ይሄ አይደለም እድገት ወይንም ያንን ሰው የምትበቀ በዚህ አይደለም። ጭራሽ አንችሽ ድጋሚ የምትጎጁ ምክንያቱም ያንን ሰው ለማናደድ ብለሽ ወደ ማትፈልጊበት ሰው ህይወት ነው የምትገቢው። ገብታሽ አንደኛ የሰው ህይወቱን ትበጠብጫለች ማለት። አንቺ እኮ ለዛ ሰው ለማናደድ ብለሽ ነው ለዛ ህይወት ውስጥ የገባሽው። ይሄኛው ህይወት ደግሞ እውነት ስለሚመስለው ሌላም ሰው ተለብሳላችሁ ማለት ነው። ስለዚህ ከሰው ስትጣሉ ሮጣችሁ ሌላ ሰው ለመያዝ አትቸኩሉ ማለት ነው። በቃ ራሳችሁ ችላችሁ ቁሙ። ሰው ቢመጣም ቢሄድም እናንተ መቆም እንደምትችሉ ማሳየት አለባችሁ። ገብታችኋል አይደለ? ይሄ ሰው ጋር ተለጣፊ አትሆኑ። በቃ ማንም ሳያስፈልጋችሁ በራሳችሁ የሚያቆም የሆነ እንትን እንዳላችሁ ማሳየት ያለባችሁ ብቃታችሁን ማለት ነው እና ሩታማውንትን ትንሽ ጥፋት ያደረገችው ከዚህ ሰው ጋር መሄዷ ነው ብቻን ብትሄድ ኑሮ እግሯን አስሮ እዛ አያግታትም አይደል እንደ ሊለምናት ይችላል ድጋሚ ቅርታ አድርግልኝ ብሎ ኖ ካለችው ኦኬ ብሎ ይሸኛታል እንጂ አይጋተታት አይደል ይህን ልጅ አስከትላ መሄድም አይገባትም ኦኬ ሽ ሄደች እንበል ከሄደች እብር ላይ ማስቆም ትችላለች ማለት ከቆየሁ ናና አንኳኩተህ ምናምን ነገር ጥራኝ ብላ እሱን በር ላይ አቁማ መግባት ይችል ነበር። ና እዛው ሸጋ ድረስ ወይም እዛው መኖሪያ ቤታቸው ግቢ መግባት ብቻ ሳይሆን፣ እዛው ክላስ ሳሎን ድረስ ገብቶ ነው እንግዲህ አብርሽ ነው የገፈተረው። ለማንኛውም እሱ መድግቲቱ ደንግጧል። ለዛ ነው በቃ እንትን ሲል የነበረው። ማለት ይህ እንደዚህ የወድቅ አለ ጉዳት ይደርስበት ተብሎ አላሰበም። ስትናደዱ የምታደርጉት ነገር ስለሆነ ለዛ ነው ግፍትር ሲያደርገው አገፈታተሩ። እንደውም እንደዚህ የሚጎዳም አይመስልም ገፍቶታል። ግን የዚህ ያክል የገፋው በሩ ጋር ነው። ግን በዛ ሄዶ መሀል ላይ እንዴት እንደወደቀ ራሱ አላያውቅም። ለማንኛውም ሩታ በጣም አሳዝናኛለች። እንደምታዩት ኩርምት ትብላ በቃ አንዴ ቁጭ ትላለች፣ አንዴ ትነሳለች፣ አንዴ ቦታ ተቀይራለች። ብቻ ግን የሆነ እርብሽ ነው ያለችው። ድንግጥ ትበላለች እና እንግዲህ አብርሽ ከተሻለው ሲነሳ እስከ ዛሬ ያደረገችውን ነገር ይቅርታ ብላ ሁለተኛ እሱን ለማናደድ የምታደርግበትን የምትሄድበትን መንገድ ትተዋለች ብዬ አስባለሁ። እና ይሄ ነገር ለሁላችሁም ትምህርት ይሆናችሁ። የምር ሰውን ለማናደድ ብላችሁ ሌላ ነገር ውስጥ አትግቡ ማለት ነው። እና ለማንኛውም ሩታ፣ አሁን አብርሽ ሲነቃ ይቅርታውን መቀበል አለብሽ ብዬ አስባለሁ። እሱን በጣም ታቃጥተዋል። ብዙ ነገር ብቻውን አሳልፏል። ስለዚህ ከዚህ በኋላ ስህተቶችን ይደግማል ብዬ አላስብም። ተምሯል፣ በነገራችን ላይ በደንብ ተምሯል። ብዙ ጊዜ ጊዜ ሰጥተሽዋል፣ በራሱ ላይ እንዲሰራ፣ እንዲያስብ ቤቱ ያላንቺ ምን ምን እንደሚል ራሱ ቤቱ እንዲለቀሹ ላወተሽ የአንቺን ቦታ ወይም የአንቺ መኖር አለመኖር ጉድለቱን እንዲያውቀውም አድርገሻል። ስለዚህ ልጁ የተጎዳ ይመስለኛል። ብዙ ነገር ተጻጽቷል ብዬ አስባለሁ፣ እና የሆነ ቻንስ ሰጥተሽው ብትታረቁ ደስ ይለኛል። ምን ትላላችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ስለነበረን ቆይታ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው እንደ ነው ነው